የሰው ልጅ ለፈጣሪው ነው እንጂ ባሪያ የሚሆነው ለሰው አይደለም። በገዛ ገንዘቤ ስልኬን ገዝቼ እሷ መዳሜ የኔ ስልክ ጠልፋ ሙሉ ቀፎ ጠልፋ እያንዳንዱ ነገር እያንዳንዱ ነገር የማየት መብት የላትም። እኔ በእሷ እንደምጠየቀው ሁሉ እሷ በእኔ ትጠይቃለች። መብታቸው የምታስከብሩ እናንተ ናቸው። የሰው ባሪያ ከመሆን ይጠብቃችሁ። ግን የሰው ባሪያ አትሆኑ፣ የፈጣሪያችሁ ባሪያ ብቻ ሆኑ። ሰላም አሌይኩም ረመቱላ በረካቱ ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ እንደምንቆያችሁ እንደምሰነበታችሁ ከእኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትት ማጋለሁ። እንደዚሁም የውጭ ብርድ ልብሶች የተለያዩ የውጭ ብርድ ልብሶችን የምትፈልጉ 0025198824889 ላይ ደውሉ ታገኙኛላችሁ። የፈለጋችሁትን፣ ፈለጋችሁት ቦታ ማድረስ እንችላለን ማለት ነው። ዛሬ የመጣሁትኝ በሁለት ነገራቶች ነው። የመጀመሪያው ዱባይ ተዘጋ። ሁለተኛው ደግሞ ከአንድ እህታችን እንድትማሩ መብታችሁ እንድታስከብሩ ይፈልጋለሁ። እንዴ ካላችሁኝ፣ እህታችንን ሙሉ ስልኳን ቀፏን አስረውታል ሰዎቹ። የሚፈቀድላት እነሱ በሚፈልጉት ሰዓት ብቻ ነው እና እንዴት እንዴት ነው የሚለውን ዝርዝሩ እስከ መጨረሻው ድረስ አብራችሁ ሆኑ እነግራችኋለሁ ማለት ነው። ዱባይ ከዘጋ የሚለው በመጀመሪያ ስደትን እኔ አልደግፈውም፣ ግን ደግሞ እንደኛ እንደ ኢትዮጵያውያኖች፣ እንደ ታዳጊ ሀገር እንደ መሆናችን መጠን እንደ ድህነታችን ያው መሰደዳችን መስራታችን ግድ ነው እና አብዛኞቻችን ቤተሰብ የምናስተዳደርበት አገር ወገን የምንረዳበት ራሳችንን የምናሳድግበት ራሳችንን የምንቀየርበት ዋናው እና አንዱ ስደት ነው፣ ምንም ጥርጥር የለው፣ የተማረውም ያልተማረውም። ተምራችሁም ተመርቃችሁም ስደተኞች ናቸው። እና ዱባይ ተዘጋ፣ መዘጋቱ እውነት ነው። የምላችሁ ጥሩ ነገር አለው፣ ጥሩ ነገር አለው፣ መጥፎም ነገር አለው። መጥፎ ነገሩ ያው ስደት ጥሩም አለው፣ መጥፎም አለው። ግን ደግሞ በጣም ዱባይ ላይ በተለይ በተለይ በተለይ ወንዶቹ ላይ የሚደርሰው ግፍ የምናየው ነገር ወንድ ልጅ እንደ ሴት ሲያለቅስ፣ እነዚህ ሰዎች ምናልባትም የሚመጡት በወለድ ተበድረው ስንት መከራቸውን አተው ነው፣ ስንት መከራቸውን በልተው ነው የሚመጡት። ነገር ግን እንደዛ ስታዩ ያንን ስቃይ መከራ ስታዩ፣ ወላሂ ነው የምላችሁ በቃ ሰው መሆናችሁን ትጠላላችሁ፣ ሰውነታችሁን ትጠላላችሁ። እና በዛ መንገድ ስላየወድኝ የምሬ ነው የምላችሁ እስኪ ሌላ ሀገር ደግሞ ይከፈትልን፣ የመሬ ነው ብላችሁ ሌሎች እንደ ምን አለ አውሮፓ ሀገሮች ቢሰደዱ ቢከፈቱልን፣ አውሮፓ ሀገሮች ምን አለ እድል ቢኖር፣ ብዙ የተማሩ ወንድሞች እኮ አሉ። ብዙ የለፉ እናትና አባቷቸው ነገ ትልቅ ደረጃ ይደርሳሉ ብለው ብዙ የለፉላቸው እህት ወንድሞች እኮ አሉ። ተመርቀው እኮ እንደዚህ ዲግሪ የተሸከሙ አሉ። በየቤታችን እኮ አሉ፣ በየቤታችን አሉ። ድሃ እኮ ልጆቹን አስተምሮ የተሻለ ነገ የተሻለ ቦታ ላይ ይደርስልኛል ብሎ ነው። እንደው እስኪ ሌላ ሌላ ቦታ ላይ እንደው የተማሩበት እለፉለት እለፉለት ደከሙለት ክብር ላይ ስቲ አላህ ያኖርለት አላህ፣ እስኪ ስደትን በቃ ይበለል። የምር የምር ወላይ በጣም ነው ልብ የሚሰብረው የምታዩት በስደት ላይ የምታዩት መከራ ግፍ፣ ያን ነገር ስታዩ እውነት ነው የምላችሁ ሰውነታችሁን ትጠየፉታላችሁ። ሰውነታችሁን ሰው መሆናችሁን ትጠሉታላችሁ። ወንድ ልጅ እንደ ሴት ሲያነባ ስታዩ በቃ ሰውነታችሁን ትጠብታላችሁ። ሀገራችን ላይ እንደምናውቀው ነው። እና እንደ እውነት ያለው አሁን ላይ ሳውዲ፣ ዱባይ፣ ቤይሩት፣ ጆርዳን እነዚህ አራት ሀገሮች ላይ ያለው ስቃይ ስቃይ አይደለም። እኔ በየቀኑ የምሰማው ነገር በተለይ ረሃብ ይላሉ። እኔ አረብ ሀገርን ሳቀው አረቦችን ሳቃቸው እንደዚህ አይደለም። በጣም ደግ ናቸው። በጣም መልካም ናቸው። ካላቸው ላይ ምንም የማይሳሰቱ ናቸው። ምግብ ደግሞ አረብ ሀገር ምንም ነው። አሁን ላይ ግን አረብ ሀገር ላይ ምግብ ውድ የሆነበት ጊዜ ነው። ወላይ ነው የምላችሁ። እንዴ እኔ ሌላ አረብ ሀገር ነው እንዲ ያለሁት። እስከምን ድረስ ማለት ነው አስባችሁታ። እንደዚህ እስከምትሉ ድረስ ነው። እና ይህን ይህን ስታዩ እንደው መዘጋቱ ታመሰግናላችሁ እስኪ ደግሞ ሌሎች ሀገሮች ላይ ደግሞ እስኪ አላህ ሲሆን ሲሆን ርዝቃችን አገራችን ላይ ይክፈትልን። የተሻለ ነገር አላህ ሀገራችን ላይ ይፍጠርልን። እህቶቼ ዱዓ አድርጉ። ምኞቴም ሀሳቢም ነው እና ወደ እህታችን የቁም እስረኛ ወደ ሆነች እህታችን ደግሞ ልምጣላችሁ። ስልኳ ሙሉ ለሙሉ ተጠልፏል። ቀፎ ማለት ነው ሴትዮዋ ቀፎ ወላውት ሰብነሽ ወላ ምንሽ ቀፎ ሙሉ ለሙሉ ነው የተቆጣጠረው የአሰረችባት ማለት ነው ተኔ ጋር ማውራት አልቻልም። እንደዚህን የተበደለችውን ነገር ማውራት አልቻለችም። በቃ የቁም እስረኛ ሆናለች። ወንድሟ ጋር የወንድሟ እንቁጠልካለን ወንድሟ ጋር አወራል። ወንድሟ ጋር ሲያወራኝ እንዳለ ስልኳ ታስሯል። የሆነችውን ነገር ማወቅ አይቻልም። የተበደለችውን ነገር ማወቅ አይቻልም። ምንም ነገር አይቻልም የሚፈቀድላት በኢትዮጵያ ሶስት ሰዓት በኢትዮጵያ ሶስት ሰዓት ላይ ይከታተሏታል። ተማር ጋር ምን ታወራለች? ተማን ጋር ምን ዴክስ ትደራረጋለች? ከማን ጋር ምን ግንኙነት አላት? ምን ኮኔክሽን አላት ብለው ይከታተላሉ። ከዛ ራሳቸው በራሳቸው ፍቃድ ይዘጋሉ። አንድ ሰዓትም 45 ደቂቃም ቆዩ። ከዛም በኋላ ይዘጉባታል ይዘጉባታል። እንደዚህ እያደረጉ የቁም እስረኛ አድርገዋታል። ግን እዚህ ጋር እናንተ እህቶቼ እንድትማሩ እንድታቆሙ የምፈልገው ነገር ከእሷ ተማሩ። ለምን እናንተ የገዛችሁት ስልካችሁ በብራችሁ ነው፣ በብራችሁ አውጥታችሁ ነው የገዛችሁት። በብራችሁ አውጥታችሁ 24 ሰዓት እየሮጣችሁ እየተወዛወዛችሁ እንደገና የእነሱ የቁም እስረኛ የመሆን ግዴታ የለባችሁ። የመጀመሪያ ቀን መብታችሁን ካላስከበራችሁ፣ የመጀመሪያ ቀን ለምን ስልኬን ለምን ካላላችሁ፣ ነገ እመኑን ትረገጣላችሁ። ለምን መብት የተረገጠ ብላችሁ እች ልጅ አሁን ለምን መብት የተረገጠ አሁን ብትል አሰማትም። ለምን መጀመሪያ አልተናገረችም? መጀመሪያ ለምን አላለችም፣ እኔ ስልኬ ላይ የራሴ የሆነ ፕራይቬቲ ነገር አለች፣ ቤተሰቦች ጋር ማውራው ነገር አለን ስንት ነገር አለ በስልካችሁ ላይ፣ የምትለዋወጡት መረጃ አለ። እንደው ምን ምን ምን ምን ምን ምን ምን ምን ምን ምን ነው የኔ ስልክ የምታስረው። የሚመለከታት ስለ እኔ ስልክ ሳይሆን የሚመለከታት ስለ ስራ ብቻ ነው። ስራዋን በአግባቡ ከሰራሁላት ከዚህ ውጪ ስለ እኔ ስልክ አይመለክትሽም። ለምን ማለት አለባቸው። ላ ማለትን ልመዱ። አይሆንም፣ አይሆንም ማለትን ልመዱ ሁሉን ነገር እሺ ብላችሁ ጭምት ሆናችሁ እሺ ብላችሁ እንደዚህ ሆናችሁ አንገታችሁን አትድፉ። አትፍሩ። ቆራጥነትን ተማሩ። ምንድን ነው እዚህ ዱኒያ ላይ እስካለን ድረስ ምንድን ነው አገር ብንገባ ምንድን ነው አገር ብንገባ ምንድን ነው እንግባ። ነገም ሌላ ቤት ትሰደጃለሽ። ምንድን ነው እነሱ የሚያውቁት የእናንተን ደካማ ጎን ምንድነው? አሳፍርሻለሁ የሚለው ነገር ነው። አሳፍርሻለሁ የምትለዋ የእናንተን ልብ በጣም የምትሰብር ስለሆነች፣ አሳፍርሻለሁ የምትለዋ ነገር እናንተን ስብር እንደምታደርጋችሁ ስለሚያውቁ ምን ያደርጋሉ? አሳፍርሻለሁ እንደዚህ ከሆነ አሳፍርሻለሁ ትልሻለች። አሳፍሪ አሳፍሪ፣ አንቺን አታሳፍርሽም። ለምን? ቢያንስ ቢያንስ ዘጠኝ ሪያል አውጥታ ነው ያመጣችሁ። በነፃ አላመጣችሁ፣ ገንዘብ አውጥታ ብሻለች ከፍላ በነፃ አይደለም እዚህ ጋር ያመጣች ፣ ስለዚህ አንቺን ብትከርካ ዝም ብላ ተሳፍረሽም። የመጀመሪያ ግን ኡበሎ ቢሮ ብደዊ ቢሮ መብትሽን አያስከበርልሽም። ቢሮ በሰዲብ ጠንቦር ቀሰሽን አውጥቶ ምን አባሽ ምን አባሽ ሰራልሻል። ስልክ አንቺን አይደለም አባትሽን እየሰደበ ምን ያደርጋል። አባትሽን እየሰደበ ድራሽን ነው የሚያጠፋሽ ከስልኩ ላይ። አይተባበርሽም ማንም ሰው ለመብታችሁ የምትቆሙት ከፈጣሪያችሁ ጋር በጣም ለመበታችሁ የምትከራከሩት እናንተና እናንተ ናችሁ። የመጀመሪያ ቀን ስልኬን አስራው፣ ቼክ አድርጌ ስልኬ ታስሮ ቼክ አድርጌ ካየሁትኝ አስወጣታለሁ። ለምን ብላ ትጠይቀኛለች። የዛ ሰዓት ሌሽ ላታለሁ። ለምን እላታለሁ። ለምን አይመለከተሽም። አይመለከተሽም የሚመለከተሽ ስለ ስራሽ ነው። ስለ እኔ አይመለከተሽም። ይቅርታ ለቃሉ ይቅርታ ብላችሁ ይህንን ነገር መናገር ትችላላችሁ። ይህንን ነገር ማሳወቅ ትችላላችሁ። ነገር ግን የመጀመሪያ ቀን ያችን መብታችሁን ሲረገጥ ዝም ካላችሁ፣ የመጀመሪያ ቀን መብታችሁ ሲረገጥ ጸጥ ካላችሁ፣ ነገም ይሄዳል ይቀጥላል፣ ነገም ይረገጣል፣ ከነገ ወዲያም ይረገጣል። ማን ይሰማሻል? ከዛ በኋላ ማን ያዳምጥሻል? ማንም አያዳምጥሻል። ምክንያቱም ከመጀመሪያው እሳይ ብለሽ ተቀበለሻል። እሳይ ብለሽ ተቀበለሻል። አገብር አሳፍርሻለሁ ብለሽ እሳይ ብለሽ ተቀበለሻል። ብዙ እህቶች በእኔ ትምህርት ተቀይረውልኛል። አልሐምዱላ በዚህ በጣም ደስተኛ ነኝ። ለምን በጣም ደስተኛ ነው? ስለተቀየሩልኝ። የምሬ ነው የምላችሁ። ለምን ማለትን ስለለመዱ ሶስት ቤት አራት ቤት የሚያሰሯቸው ልጆች አንድ ሰራን ብለው መብታቸውን አስከብረዋል። አሳፍርሻለሁ ስትላቸው ያለ አሳፍሪ ብለው ቆራጥ ሆነዋል። ነገ የሚያስፈራሽ ሀገር ሄደሽ ኢትዮጵያ ገብተሽ እንደዚህ አሉ እንደዚህ ሄደ፣ አይ በሰው እንግዳ ትሄዱ ሰው ይማችሁ ይቀጥላችሁ ቁረጣችሁ አይመለከታችሁም። እናንተ የምታስቡት መንገድና መንገዳችሁን ብቻ ነው። ምንም ያደርጓችሁ ሰዎች ምንም ይሟችሁ ምንም መስራት አቅቷት ነው እንዲህ ብላ ነው እሷ ድሮ እንደዚህ ብዙ ብዙ ይበሏችሁ አይመለከታችሁም። የእናንተን ህይወት ይኖራሉ? አይኖሩ ይኖሩላችኋል። የናንተን ህይወት አይኖሩላችሁም። ለእናንተ ለናንተ ያንድ ቀን ጉርስ ይሏችኋል አይሏችሁ። እና ቢያወሩ ምንድን ነው ምንድን ነው እናንተ ላይ የሚመጣው ነገር ገና ለገና ሰዎች እንደዚህ ይሉኛል፣ ሰዎች ተመልሳ አመጣች ይሉኛል፣ እንደዚህ ይሉኛል እና እዚህ የቁም እስረኛ ሆኖች ነው የምንኖረው። ሰው ባሪያ የሚሆነው ለፈጣሪ ነው እንጂ ለሰው አይደለም። ባሪያ የሚሆነው ሰው ባሪያ የሚሆነው ለፈጣሪ ነው። ቆራጥ ሆን አለባቸው። አረባ ገላይ ቆራጥና ጀግና ካልሆናችሁ እመኑ፣ ሁልጊዜም እንዴት ተረገጣችሁ ነው ምግብ፣ እንዴት ተረገጣችሁ። መብታችሁን የምታስከብሩትም የምታስነቁትም እናንተና እናንተ ብቻ ናችሁ። እናንተና እናንተ ብቻ ናችሁ። ይቅርታል። በስልኬ በገዛ ብሬ ገዝቼ በገዛ በገንዘቤ ገዝቼ 24 ሰዓት ያለ እረፍት እየሰራሁኝ እንደገና በገዛ ስልኬ ቢያንስ ደክሞኝ እፎይ ብዬ ቤተሰብ ጋር እናቴ ጋር ማውራት የሆነ የሆነ ሰው ጋር መነጋገር ማውራት ስችል ስፈልግ እንደገና ስልኬ ታስሮ የቁም እስረኛ። ይቅርታ እኔ ይህን አልቀበልም። እናንተም ለምን ብላችሁ ቆራጥ ሆኑ፣ ቆራጥ ሆኑ፣ የቁም እስረኛ እንዳትሆኑ የቁም እስረኛ ሰው ላይ ለፈጣሪ ነው ባሪያ ነው፣ ለሰው ባሪያ እንዳትሆኑ። ምንም አታመጣ፣ ምንም ኡብዬ፣ በቃ ኡብዬ፣ አወረው ዘራፍ ብዬ ኡብዬ፣ ተመጣ ፖሊስ ይወጣል። ፖሊስ ሲመጣ ደግሞ ይሰልኬ ታስራል። ለምን ታሰርብኛለች? ይሄ ደግሞ ለነሱ በሕግ ያስቀጣቸዋል፣ በሕግ ያስቀጣል። እናንተ የሰው ፕራይቬቴ ስታዩ እንደምትጠየቁት ሁሉ እናንተ የሰው ፕራይቬቴ ፎቶ ስትቀርጹ እንደምትጠየቁት ሁሉ የእነሱ የሆነ ነገር ፎቶ ስታነሱ፣ ልጆቻቸውንም ይሆን ምናቸውንም ይሆን ፎቶ ስታነሱ በህግ እንደምትጠየቁት ሁሉ እነሱም ይጠይቃሉ። እነሱም ይሄን ይጠየቃሉ። ይሄንን በደምብ ለምን ተብለ ይጠይቃሉ። ስለዚህ አትሽ ለጥለጡ፣ መብታችሁን አስከብሩ። ስልካችሁ መታሰር የለበትም? መታሰር የለበትም አስወጧት። ለምን በገንዘቤ ነው እንጂ በገንዘቧን እንደ ገጽታ የሰጠች ይቅርታ ፈልገ ፈልጌ ነው የመጣሁት አይደለም። ፈልጌ ብመጣ በጉልበቴ ሰርቼ እንድተዳደር እንጂ በነጻ አይደለም። እሷ እንደፈለገች እንድታደርገኝ አይደለም። በስራዋ ላይ ስራዋ ላይ የጎደለ ነገር ካለ ኃላፊነትሽን በስነስርዓት ካልተወጣሽ፣ ኃላፊነትሽን በስነስርዓት ተውጭ። ከዚህ ያለፈ ነገር ግን አንቺ የለፋሽ ለሷ ነው እንጂ ሐራም የሆነባት ላንቺ ነው እንደ እረፍት እኮ ያስፈልግልሽ ሰው እኮ ነሽ። ሰው ነው በሏት። እኔ እኮ ሰው ነኝ እንዳንቺ የሚደክመኛል። ቤተሰብ ይናፍቀኛል በሏት አንቺ እኮ ቤተሰቦችሽ ቃነች ይህን ስሜት አታውቂውም በሏት። ማትሐሲ በላት ማትሐሲ ኬፍ ወጃ ማትሐሲ ይበላት። እንዴት እንደሚያም አታውቂውም በሏት። አይሰማሽም በሏት። ለምን አይሰማትም? አታውቀውም። እና ቤተሰብ ምን ያክል እንደሚናፈቅ አታውቀውም። አይሰማትም። ስሜት ያለው ሰውን ይሄንን የሚያውቀው ስሜት ያለው ሰውን ይሄንን የሚረዳው። አታውቀውም፣ አትረዳው ስለዚህ ተጠንቀቁ፣ ማለት ነው። እና በጣም ወዳችሁ መብታችሁን አስከብሩ። ይህንን ለማለት ያክል ነው። ከልጅቷ ተማሩበት። በሌላ ቪዲዮ ተመልሰን እንገናኛለን። እያላችሁበት አለም ዳርቻ ሰላማችሁ ይዛልኝ። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ አድርጉ። ለሁሉም አድርሱልኝ።